አባታችን አቡነ ገብረ መንፈስ ቅዱስ ከተወለደ ከሦስት ዓመት አመት በኋላ እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን አዘዘው፣ ሕፃኑን ከእናቱ ክንድ ተቀብለ ወደ ሰባቱ ሰማያት አምጣው ብሎ መልአኩ ቅዱስ ገብርኤል ሕፃኑን ከናቱ ክንድ ተቀበለ። በስም አብ ወወልድ ወመንፈስ ቅዱስ አዶ አምላክ አሜን! ከመረጥኳቸው ጋር ቃል ኪዳኔን አደረኩ። የማይሰለች ተጋዳይ፣ የክብር ኮከብ፣ የገዳም መብራት ስም አጠራሩ እርግናው የተመሰገነ ብፁዕ ቅዱስ ደግ አባት አቡነ ገብረ መንፈስ ቅዱስ ሀገራችን ኢትዮጵያ ክርስትናን ከመቀበሏ በፊት በሕገ ልቦና እግዚአብሔርን ታመልክ ነበር። ከሕገ ልቦና በኋላ ሕገ ኦሪትን በኦሪት ሥርዓት መሠረት ትፈጽም ነበር። ኢትዮጵያውያን ወደ ኢየሩሳሌም እየተጓዙ ሥርዓተ ኦሪትን ይፈጽሙ ነበር። በሰላሳ ዘጠኝ ዓመተ ምሕረት በኦሪት እምነት መሠረት ለስግደት ወደ ኢየሩሳሌም የተጓዘው ኢትዮጵያዊው የንግሥት እንዳኬ ጃንደረባ ወይንም በጅሮንድ ኢየሩሳሌም ደርሶ ሲመለስ ጋዛ አካባቢ የጌታችን የኢየሱስ ክርስቶስ ሐዋርያ ፊልጶስ አስተምሮ አጠመቀው። ኢትዮጵያውያን በዚያ ጃንደረባ ምክንያት ከሕገ ኦሪት ወደ ሕገ ወንጌል መንገድን ጀምሩ። ወንጌል በቤተ መንግሥትና በአካባቢው ተደመጠ። በአራተኛው ክፍለ ዘመን አባ ሰላማ ከሳቴ ብርሃን ወይንም ቅዱስ ፍርሚናጦስ ጵጵስናን ከእስክንድሪያ ከቅዱሳት ናቴዎስ ተቀብሎ ሲመለስ ክርስትና በይፋ የመንግሥት ሃይማኖት ሆነ። ወንጌል በየሃገሩ ተሰበከ። በውሪት ሥርዓት በነቢያት የተተነበየውን ትንቢት የተመሰለውን ምሳሌ ሲናፍቁ የነበሩ ኢትዮጵያውያን በወንጌል የኢየሱስ ክርስቶስ መሰበክ እውን መሆኑን አምነው ከሕገ ኦሪት ወደ ሕገ ወንጌል ተሻገሩ። በኦሪት ጥላነት ሐዋርያትን መሰረት እያደረጉ ወንጌል ተሰበከ። ገዳማት ተገደሙ፣ አብያተ መቅደስ ታነጹ፣ ክርስትና ተሰበከ። በኢየሱስ ክርስቶስ ፍጹም ፍቅር ተጠምደው ዓለምን ንቀው እርሱን አብነት ያደረጉ ወደ በረሃ እየገቡ ከዚህ ዓለም ሀብትና ደስታ ይልቅ የሰማያዊውን ሀብትና ደስታ እየናፈቁ በምግባርና በሃይማኖት ይጸኑ ብዙ ቅዱሳን ተነሱ። ሐዋርያት በዕጣ ተከፋፍለው ከአገር አገር እየዞሩ ወንጌልን እንዳስተማሩ የሐዋርያትን ፈለግ የተከተሉ ቅዱሳን አባቶች ተራራ እየወጡ ቁልቁለቱን እየወረዱ በዱር በገደል እየተጓዙ ባህር ኃይቁን እየተሻገሩ ከአገር ሀገር የምስራችን ወንጌል የክርስትናን ሕይወት ሰበኩ። ኑሯቸውን በበረሃ አድርገው ድምፀ አራዊትን ግርማ ሌሊትን ጸባጋንንትን እየታገሱ የቅድስናን ሕይወት ለሌላው መብራት እንዲሆን ወንጌል በዓለም እንዲስፋፋ የክርስቶስን የማዳኑን ዜና ምህረቱንና ቸርነቱን አዳረሱ። የቅዱሳን ሀገር የክርስትና መዲና ሀገረ እግዚአብሔር የሆነች ኢትዮጵያ ቅዱሳንን ከማክበር በተጨማሪ ቅዱሳን የሚወለዱባት ጻድቃን የሚጠጉባት ሀገር ናት። ቅድስና ቅዱስ የሆነው እግዚአብሔርን ቅዱስ እንደሆነ በቅድስና ቅዱስ የሚኮንበት ሕይወት ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ እንዳለ ቅድስና የምታልፈውን ዓለም ንቆ የማያልፈውን ዘላለማዊ ሕይወት መናፈቅ ነው። ቅድስና ራስን ለእግዚአብሔር ነጥሎ ማውጣት መለየት ነው። ዓለም በሞቷ ከምትገዛው ከካራን መውጣት ወተትና ማር የምታፈልቀውን የእግዚአብሔርን መንግሥት ከነአንን መናፈቅ ነው። ቅድስና ቅድስና በነገደ ብንያም ነው። እናቱ አቅሌስያ ትባላለች። ስምዖንና አቅሌስያ ለሰላሳ ዓመታት ያህል መሃን ሆነው ልጅ ሳይኖራቸው ኖሩ። ዘወትር ወደ ቤተ ክርስቲያን እየገቡ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት እየቆሙ ጌታ ሆይ አንተን ደስ የሚያሰኝ ፈቃድህን የሚፈጽም ንጽህናን የሚወድ ልጅ ስጠን ብለው ይጸልዩ ነበር። ከእለታት በአንድ ቀን አቅሌስያ ይህንን ጸሎት በቤተ መቅደስ ቆማ ስትጸልይ ከስእሉ እንዲህ የሚል ቃል ሰማች ስልጣኑ ከሰማይ ከፍታ ከፍ የሚል ንጽህናው ከሚካኤልና ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ አኗኗሩ እንደ መጥምቁ ዮሐንስ ሕይወቱ እንደ ነቢዩ ኤልያስ የሆነ ልጅ እንቺ ተቀበያላት ከስዕሉ ላይ የወጣው ድምፅ የኤሳውና የያዕቆብና ትርብቃ በማኅፀኗ ስለ ነበረው ፅንስ እግዚአብሔርን ልትጠይቅ እንደሄደች። እቅሌስያም እንደ ርብቃ ስለ ልጅ ማግኘት እግዚአብሔርን ቃል ልትጠይቅ ብትሄድ እግዚአብሔር ክብሩ ከፍ ያለ ልጅ እንቺ ብሎ ሰጣት። መጋቢት ሀያ ዘጠኝ ቀን አክሌሲያ ጸነሰች። ታሳስ ሀያ ዘጠኝ ቀን በስምንተኛው መቶ ክፍለ ዘመን ደምግባቱ ያማረ ወንድ ልጅ ወለደች። መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅ ስም ስሙ ገብረ መንፈስ ቅዱስ ይባላል፣ ላላት የመንፈስ ቅዱስ ድንቅ ሥራ ነውና፣ ስለ ጻድቁ ነው መወለድ በሄኖክ መጽሐፍ እንደ ተነገረ ከዋላጅቱ እጅ ተነስቶ ቅዱስ ቅዱስ ቅዱስ እግዚአብሔር አሸናፊ እያለ እንዳመሰገነ አባታችን ገብረ መንፈስ ቅዱስም እለቱን ተነሥቶ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያለ ሰገደ። እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራ አውቂያለው፣ ከማህፀን ሳትወጣ ቀድሽ፣ ያለው ለሐዛብ ነብይ አድርጊያለው እንዳለ ለነብዩ ኤርሚያስ ኤርሚያስን ከማህፀን ሳይወጣ በእናቱ ማኅፀን ሳይሰራው እንደ ባረከው አባታችን አቡነ ገብረ መንፈስ ቅዱስንም ባረከው። አባታችን አቡነ ገብረ መንፈስ ቅዱስ ከተወለደ ከሦስት ዓመት አመት በኋላ እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን አዘዘው፣ ሕፃኑን ከእናቱ ክንድ ተቀብለህ ወደ ሰባቱ ሰማያት አምጣው ብሎ መልአኩ ቅዱስ ገብርኤል ሕፃኑን ከእናቱ ክንድ ተቀበለ። ሴት ልጅ ልጇን እንድትታቀፍ በክንፎቹ አቀፈው። ወደ ሰማይ ከፍ አድርጎ ሕፃኑን ሲስመው በዚያ የነበሩ ሰዎች ተገረሙ። መልአኩ ቅዱስ ገብርኤል እስከ ሰባቱ ሰማያት አወጣውና ወደ እግዚአብሔር መንግሥት አቀረበው። እግዚአብሔር ሕፃኑን ገብረ መንፈስ ቅዱስን ባረከው። ወደ እናቴ ወደ ማርያም ውሰደውና እርሷም ትባርከው አለው። ዳግመኛ አዳም፣ ሴትና ሄኖስ፣ ያሬድና ማቱሳላ፣ ላሜህና ኖህ ወዳሉበት ውሰደው፣ እነርሱም ይባርኩት። አብርሃምና ይስሐቅ ያዕቆብም ወዳሉበት፣ ነቢያት ሐዋርያት ወዳሉበት ውሰደውና ይባርኩት። ሰማዕታትና ደናግላን ሄሮድስ ያስፈጃቸው ሕፃናት ወዳሉበት ውሰደውና ይባርኩት አለው። መልአኩ ቅዱስ ገብርኤል ሕፃኑን ወደ እመ ቤታችን ወሰደው። እናታችን ቅድስ ድንግል ማርያም ሕፃኑን ተቀብላ ሳመችውና ባረከችው። ዳግመኛም ወደ ቅዱሳኑ ሁሉ ወሰደውና ሰላም አሉት። እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን አዘዘው፣ ሕፃኑን ብዙ ገዳማውያን ወዳሉበት ገዳም ውሰደውና ከበራፋቸው አስቀምጠው! ለዚያ ገዳምማ በምኔት ሕፃኑን ከበርህ አንስተህ ከአንተ ዘንድ አኑረው፣ ስለ ልብስና ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ብለ ንገረው አለው። ከዚያ በኋላ መልአኩ ቅዱስ ገብርኤል አባ ዘመደ ብርሃን ወዳለበት ገዳም አወረደው። ከመግቢያው በር ላይ አስቀመጠው። ለአባ ዘመደ ብርሃንም እግዚአብሔር ያዘዘውን መልእክት ተናገረ። አባ ዘመደ ብርሃን የመልአኩን ቃል ሰምቶ በሩን ቢከፍት ፊቱን እንደ ፀሐይ የሚያበራ ደምግባቱ የሚያምር ሕፃን ልጅ ከበራፉ ተቀምጦ አገኘ። እጅግ ደስ ብሎት ለእግዚአብሔር ሰገደና ሕፃኑን አንስቶ ታቅፎ ሳመው፣ ወደ ቤቱም አስገባው። አባ ዘመደ ብርሃን ሕፃኑን ገብረ መንፈስ ቅዱስን በፍቅርና በሥርዓት አሳደገው መዝሙረ ዳዊትንና የቤተ ክርስቲያንን መጽሐፍት አስተማረው። ለማዕረገ ዲቁና ሲደርስ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱ አብርሃም ባረከውና ማዕረገ ዲቁና ሾመው። እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስ አባታችን ገብረ መንፈስ ቅዱስ ጸጋና ሞገስ የተሞላ ሆነ። አባታችን ገብረ መንፈስ ቅዱስ ወደ አባቶቹ ሀገር ተመለሰ። በመንፈስ ቅዱስ ኃይል ጠነከረ። የእግዚአብሔር ጸጋ አድሮበታልና በሥራ ሁሉ እውቀትን የተመላ ሆነ። ፍጹም ሰው ሆነ። የእግዚአብሔርን ሕግ ሁሉ ፈጸመ። አባ ዘመደ ብርሃን እንደ መነኮሳት አባትን ደንጦስ አስኬማን ሰጠው። ወገቡን በሰቅናና በቅናት ታጠቀ። ያንደበቱን ቅልጥፍና የነገሩን ማማር የተመለከተ አባ ዘመደ ብርሃን ስውር ጸጋ እንዳደረበት አስተዋለ። ከዘመናት በኋላ አባታችን ገብረ መንፈስ ቅዱስ ቀሰሰ። በጾምና በጸሎት ተወሰነ። ሰማያዊውን ሕይወት እየናፈቀ ከሰው ተለይቶ በገዳም ብቻውን ኖረ። ምድራዊውን ሀብት ንቋልና እንደ ሐዋርያት የታምራትና የፈውስ ሀብት ተሰጠው። አባታችን ገብረ መንፈስ ቅዱስ በግብፅ በገዳመ ንሂሳ መነኮሰ። በጫካ በገዳም በበረሃ ከሰው ተለይቶ በጾም በጸሎት ተወስኖ ኖረ። በበጋው ሐሩር በክረምቱ ቁር እየተሰቃየ ኖረ። በሰውነቱ ላይ ልብስን አልለበሰም። ራቁቱን ነበር። ራቁቱን በባሕር ላይ ቆሞ ይጸልይ ነበር። ወገቡን በማቅ በሰንሰለት ታጥቆ ነበር። በዚያ ጫካ ከቅዝቃዜው የተነሣ ሰውነቱ አልቆ አጥንቱ ደርቆ ነበር። ሰውነቱን በእግዚአብሔር ፊት ራቁትሽን ትቆሚያለሽ፣ እወቂ፣ ጽኚ፣ በርቺ፣ ጨክኝ እያለ የገሥጻት ነበር። በጾም በጸሎትና በስግደት በብዙ ትጋት ቀንም ሌሊትም ጽሙድ ሆኖ ያለ ረፍት ብዙ ጸሎትን ይጸልይ ስግደትንም ያበዛ ነበር።